በጣም ነው የምጠላችሁ። በጣም ነው የምጠየፋችሁ። ባለጌዎች ናችሁ። የራሳችሁን ቤተሰብ የምታስገድሉ፣ ወንድሞቻችሁ የምታሳድዱ፣ እርስ በርስ ነው የምትሰዳደዱ። ማንም ነክቶ አያውቅም። ኦሮሞ አንተን አያሳድድም። ትግሬ አንተን አያሳድድም። የምታሳድደው አንተ ራስህ። እነ ዶክተር አምባቸውን የገደል አሳምነው ጽጌ ያ የገደለው እነ እርስ በርስ የምትገዳደል ይህን ነገር ታውስጥ ባል የማታው ደም ነው ማንነት ነው ደመላሽ ነው መገዳደል ነው የምታውቅበት ሰፊስቲኬትድ መሆን አትችልም። ማደግ አትችልም። መለወጥ አትችልም። የተለወጡ አማራዎችን ሀይምሮ ያላቸውን አማራዎች ሲመጡ ቀጥቅጠ ጨፍጨፈ የምታባረር ደንቆሮ መሀይም ነህ። የፍየል ጠባቂና የግመል ጠባቂ የሚጋ ሴት አዳሪ ሸርሙጣ ናችሁ። አማራ ሴቶች እዚህ ሶሻል ሚዲያ ያላችሁት ሸርሙጦች ናችሁ፣ እንዳላችሁ በሽርሙጥና ነው የምትታወቁት። በሽርሙጥና ነው ሴቶች ናቸው የሚመሯችሁ ወላዋይ አሽቃባጭ ለእውነት መቆም የማትችሉ ይመጡና እዚህ ጋር በቃ ከድርተው በቃ ጆከርተው በውስጥ ጨርሱት ደንቆሮ ሰምተሻል የተባለውን ሰምተሻል ወይ የተባለውን ትግሬ ነው ወንድሙ መልሻ ነው አዎ ግን ምንም ችግር የለም ምናምን ሰምተሻል የተባለውን ሰምተሻል የተባለውን እነ ወንዶ ሰን ብር አሰባስበው እኔ ስናገር ነበር እነ ወንዶ ሰን ብር ሲያሰባስቡ ቪዲዮ መጀመሪያ ያለቀኩት እኔ ነኝ ወንዶ ሰን አውስትራሊያ ያለው የሚኖረው እሱ ራሱ ብሄሩ ማን ነው አገው ነው አያችሁ አማራ እኮ የለም። አገው፣ ቅማንት፣ ሽናሽን፣ አርጎባ እየተባባልክ ከየት ይመጣል? ሽጋይስ ከየት ይመጣል? ከመሬት ተነስቶ መቼም አገው፣ ቅማንት፣ ሽናሽን፣ አርጎባ አንተ ምናምን ለምን ነው እንደዛ ሌብል የሚደራረጉት? አማራ የሚባል የለም። አማራ የሚባል የለም በቃ የለም። አማራ የሚባል ማለት እኮ ነው። አያችሁ መጣችሁ ብለህ ስትናገሩ፣ አንተ አገው ነ፣ አንተ ቅማንት ነ፣ አንተ ሽናሽን ነ፣ አንተ እንደዚህ ነ የሚባባሉት አይደለ? ማሀይም ሁሉ ደንቆሮ የምትናገረውን እንኳን ማታስብ የምትናገረው ላይ ነው። እኔ ራሴ መጥቼ ፖለቲካ የምሰራበት የምትናገረውን ነው። ታፕ ታፕ እና ኮፒ ሊንክ አድርገህ ምረቅ። ቆምጪ፣ ቆማጣ፣ እጅ የሌለህ ሀይምሮ የሌለ ሃይምሮ የለለ የማትረባ የማትለወጥ የማትለወጥ ሁሉ ጥሎ እየሄደ ነው። ስልጤ እንኳን በአቅሙ የሚጫወትብህ እኮ ነው። ለምን አየ፣ ስሜታዊ ናችሁ እናንተ። ስሌታዊ አይደላችሁም፣ ስሜታዊ ናችሁ። ፍየል ጠባቂ ኦሮሞ ሲሰደብልህ ቁላ ይቆማል ደንቆሮ ሁሉ። ትግሬ ሲሰደብልህ ነው ቁለጥ የሚቆመው። ምን ያደርግልሃል መስደብ? ምን ያደርግልሃል ምን ያደርግልናል? አንተ ደንቆሮ መሃይም ተኝተህ ውል እንደ በሬ የምትታረደው ቅናታም፣ ቀሚስህን ለብሰህ ዘርፍህን አስፍተህ የምትነግድ ነጋዴ፣ የደም ነጋዴ ሁሉ ሁልሽም ሁልሽም የደም ነጋዴ ነህ። መሬት ላይ ያለው ዝም ብለህ ማትረባ ነህ። ከዘመነ ካሴ እስከ እስክንድር ነጋ እናንተ ካሬ ናችሁ። አሬ ናችሁ መቼም እኮ እንትን መቼም ይሁን ይሄ አማራ መሬት ላይ ያለውን በአግባቡ የሚተነትንለት ግለሰብም የለም። እውነቱንም እውነትም አይታወቅም። ውሸታም ሕዝብ ነው። ይዋሻል በቃ በውሸት በአደባባይ ደግሞ እኮ የሚገርማችሁ በአደባባይ መቶ ነው የሚነግሯችሁ። በአደባባይ መቶ እዚህ ጋር አሁን ይኸው ሁሉ ለፍልፎ ለፍልፎ ነገ ደግሞ ይመጣል አላልንም ይላል። ይህ ደንቆሮ ማሀይም ደንቆሮ ማሀይሞች ናችሁ። ጸረ ኢትዮጵያዊ ናችሁ። እናንተ መጥፋት ነው ያለባችሁ። ጸረ ኢትዮጵያዊ፣ ጸረ ኦርቶዶክስ፣ ጸረ ሙስሊም፣ ጸረ ፕሮቴስታንት፣ ጸረ ኦሮሞ፣ ጸረ ትግሬ፣ ጸረ ህዝብ ናችሁ፣ ጸረ ሰው ናችሁ። እነ ፕሮፌሰር ትንግርቱ እነ ዶክተር ሰናይት መሃይሞች ናችሁ። ከዘገየ ገብረ ጻዲቃ ቁጭ ብላችሁ ህፃን ልጅን ፎቶ አስክሬን ላይ ለጥፎ የሚሳደብ አንድ ፍየል ጠባቂ ተራ ዱርዬ ነው። እኔ እኮ ጆከርን አልጠላሁም፣ ጆከርን እኮ አልጠላሁም። ታውቃላችሁ፣ ዱርዬ ነው፣ ዱርዬ ቄጡን የጣለ ዱርዬ እኮ ነው ቂጡን የጣለ ድሩዬ እኮ ነው። ጆከር ማንበብ የማይችል ያልተማረ ከድር እኮ ቂጡን የጣለ ድሩዬ እኮ ነው። ያልተማረ ህይወት የሌለው የአረብ ሀገር የማዳም ቅመሞች እኮ ናቸው። የሚገርመኝ እኮ የሚገርመኝ እኮ ዶክተር ነኝ፣ ፕሮፌሰር ነኝ፣ ፖለቲከኛ ነኝ፣ አርቲስት ነኝ፣ ምንድን ነኝ እያለ በእነዚህ ነው የሚመራው። ከነዚህ ጋር ቁጭ ብሎ ሲያሽቃብጥ ታዩታላችሁ። እንደነ ወንድወሰን ያሉ አውስትራሊያ ቁጭ ብሎ ቤት በአራት ዓመቱ ገዝቶ ሰው እንኳ አይጠይቅም። እንዴት ነው የሰውዬ? እንደ ወር አበባ በወር አንዴ እየመጣ አማራን አባልቶ፣ ግን ለነ ጆከር ለነ ምናምን እሱ ነው ገንዘብ እየላከ እያሰባሰበ አሉ ባተው ወይ ፊታቸውን ደብቀው፣ በጣም እዚህ ሲያትል የሚኖሩትም ፊታቸውን ደብቀው ህዝብን የሚያባሉ ኤርትራዊና ትግሬ ናቸው። በውስጣቸው ግን በአማራ አማራን ነው የሚመሩት። እነዘመርኩም በቀለም በአደባባይ ኦሮሞንን እያሉ መተው ኦሮሞን እያሉ መጣው ኦሮሞ ትሰድባለ። በኦሮሞ እየተመራ መሃይም እኮ ነው። ምለዚህ እኮ ነው በኦሮሞ እየተመራ ኦሮሞ ትሰድባለ፣ በትግሬ እየተመራ ትግሬ ትሰድባለ። እንዴት ነው? ካልክሌት ማድረግ የማትችሉ ጂፒኤሳችሁ በ1777 ስታክ ያደረገ ሪካልክሌት ያደረገ 1777 ላይ ቁጭ ያደረገ በዘመነ መሳፍንታን የተቀመጣችሁ ደንቆሮ ፖለቲካ የማይገባችሁ ለህዝብ መታገልና ህዝብን ማዋረድ የማይገባችሁ እኔ ኦሮሞን አልሳደብም፣ ትግሬን አልሳደብም። አማራ ነኝ። ብልግና ነው፣ የሌላ ብሔር መንካት ብልግና ነው። ኦሮሞ መሳደብ ብልግና ነው። አማራ ነኝ። አንተ እንደምረግጥ፣ አንተ እንደምረግጥ፣ አንተ እንደምረግጥ ደንቆሮ የማንም ሴት አዳሪ ሸርሙጣ የሚመራ ሴት አዳሪና ለሸርሙጣ ቁጭ ብለህ ስታሽቃበጥ፣ ብርን ስታወርድ፣ እናቶች እየተራቡ ገበሬዎች ማዳበሪያ እየጠየቁ ማዳበሪያ ምን አላ፣ አዋጥተህ ከዚህ ጋር በቲክቶክ አንበሳ እያወረድክ የማንንም ቦዘኔ ዱርዬ ስትመግብ የምትውል የማንንም ሴት አራሪ ሸርሙጣ ስትመግብ የምትውል አብዛኛው የአማራ ወንድ አለ እንዴ? ለቲክቶክ ሴቶች ገንዘብ እየሰጠ እዚህ ጋር ምትን የሚሉት አንበሳ እያወረደ መመስገን የሚፈልገው በአደባባይ ላይ መመስገን የምትፈልግ መመስገን ይፈልጋሉ። ደደብ ናችሁ እንዴ? ሰው ልጅ እንዴት በተከታታይ ከአንድ ሰው እኮ የሚወጣውን እኳ አዳምጦ አንድ ሰው ግልብጥ ግልብጥ ግልብጥ ግልብጥ የሚል ከሆነ አይረባም ብሎ ይተዋለኝ። ምን አይነት ማህበረሰብ ምን አይነት ተረገምክ ማህበረሰብ ብትሆን ነው? እዚህ ቲክቶክ ላይ ያለው ነው መሬት ላይ ያለው አያቃችሁም። መሬት ላይ ያለው እኮ አያቃችሁም እኮ መሬት ላይ ያለው አማራ፣ መሬት ላይ ያለው የጎንደር ሕዝብ። እኔ ጎንደሬ ነኝ፣ በጎንደር ሕዝብ አልደራደርም። እኔ ጎጃሜ ነኝ፣ በጎጃም ሕዝብ አልደራደርም። ይቅርታ አርጉልኝ፣ ወሎ የና ሸዋ የን አላቃችሁም። ይቅርታ አርጉልኝ፣ ሰላም ማላቃ እኔ ጎንደሬ እና ጎጃሜ ነኝ። አባቴ ጎጃሜ፣ እናቴ ጎንደሬ። ጎጃምና ጎንደርና ውቃለሁ። ወሎ ወሎና ሸዋን አላውቅልም። ወሎ ያላችሁ በተለይ አስወርት ጋር እነምላችሁ በተለይ ወሎ ያላችሁ ከወሎ የምትመጡ ወሎን የምታሰድቡ እንዳሉ ወሎዬ ናቸው። እዚጋ የምታዩቸው እንዳሉ ተሳዳቢ ወሎዬ ነው። ሙስሊም ነው። በጣም ያሳዝናል። የእስልምና እምነትን ያቆሽሻችሁ፣ የወሎ ማህበረሰብን ያቆሽሻችሁ ወሎና ወሎዬዎች ናቸው። በቃ በአማራ ወሎ ደግሞ ታውቃላችሁ፣ ለምን ቅርብ እንደሆነ ለትግሬም ለኦሮሞም ቅርብ ነው። ቅልቅል ነው። እዛ አካባቢ ማንነቱ አይታወቅም። እንደ ዶሮ ሴት እንደዚህ ይዘ ብለ ነው ጾታውን የምትለየው ብሔሩን የምትለየው የተቀላቀለ ነው። ስለዚህ እኔ ለማንም አልሰጥም። ወሎ ያለውን ደንቆሮ ዝም ብለህ አንተ ሄኖክ ጊዮን መልሻ የምትባል አታፍርም። ትንሽ ሄኖክ አታፍርም፣ እንዲሁ አታፍርም፣ ግን በቃ አታፍርም። በኤቭሪ ቦዲ ስቱፒድ ሄኖክ፣ ቆንጆ ፕሮፓጋንዳ እና ፖለቲካ ትሰራለህ። ዩአር መልሻ፣ ዩአር መልሻ። እኔ አይደለም የምልህ ሄኖክ፣ የእራስህ ጓደኞች ቅዳሜ ገበያ ናት ያለች። ቅዳሜ ገበያ ያንተ ጓደኛ፣ አብራችሁ የምትሰሩት እኔ ኮ አላቃችሁም የምታስተዋውቁ እኮና ስትጣሉ እኮ እናንተ የምታወጡት ሄኖክ፣ እኔ እኳ አለው ነግረህ ሄኖክ መልሻ ብሎ የሰጠች ማናት ማነው የሚል መልሻው የሚል እኮ ሚቂ እኮ ነው ሄኖክ መልሻው። ስትጣሉ ስትዋደዱ ደግሞ ማይ ጋድ ስትዋደዱ ደግሞ አንተ ልብደ ድንግል ነህ፣ ልብደ ድንግል ሄኖክ፣ ልብደ ድንግል ስትዋደዱ ስትጣሉ ነግሬ ያለው ሄኖክ ነግሬሃለሁ በማንም ደንቆሮና ፍየል ጠባቂ ምክንያት እናንተ የምትሰሩት ፖለቲካ ሁሉ እንደሚጠፋ ነግሬሃለሁ። ጠፋ። 30 ሰው ነው ቁጭ ብሎ የሚያዳምጠህ አንተን። ቢኮዝ ከማንም ፍየል ጠባቂ ቁጭ እያልክ ከማንም ፍየል ጠባቂ ቁጭ እያልክ አንተ በአድነህ አንተ እንደዚህ ነህ። ማነው ታዲያ ሄኖክ መልሻ ከሆነ ጆከር ትግሬ ከሆነ ሚኪ ኤርትራዊ ነው፣ ራስ ምናምን ምናምን ትራቹ፣ ተዋቸው፣ ነው ተደብቆ እነሱ ተዋቸው። እኔ ባይ ወይ ጆከር ምን አይነት ተጽዕኖ እንደፈጠረባችሁ በዚህ ደረጃ ተጽዕኖ የፈጠረባችሁ ነው፣ ታውቃላችሁ። ሳራ ሳራ ለሐበሻ ጆከርን ታውቀዋለች። ና እንደለመድከው፣ በቃ እዛ ጋር ሬስቶራንቱ ጋር ትመጣና ብሩ ሞሰድ ትችላለህ ስትል ቪዲዮ አለኝ እኔ። ሳራ ለሐበሻ ታውቀዋለች። ትግሬ ነው ትግሬ ነው ኦኬ። ለቲፒኤልኤፍ ነው የሚሰራው። ይመቸው፣ ይጫማው። ጆከር ጎበዝና አንተ ለህዝብ ስራ፣ ለትግራይ ህዝብ በደንብ አድርገህ ስራ። ጎበዝ ጆከር፣ የትግራይ ህዝብን አንድ ቀን ሲሰድብ ሰምቼው አላቅም። ከነ መሲ ብሪጅቶን ጋር፣ ከነ ሰራ ላበሻ ጋር እንዳሉ ከትግሬዎች ጋር ነው የሚውለው። ይመቸው። ዱባይ ነው ያለው። ወርቁ አይተነ እንዳትረሱ፣ ከወልቃየት ነው እንትን ያመጣው። ስለዚህ ኮኔክሽን አለ። ወርቁ አይተነ ነው የሚከፍላቸው። ወርቁ አይተነ ደግሞ እንደምታውቁት ስለ ቢዝነሱ ነው። ዘ ቢዝነስመን። እኔ ቢዝነስመን እኮ ፖለቲካ ሃይማኖቱም እንትንም የለውም። ዋጋ ከፍሏለኝ። ብሩን ወስደውበታል። ምን አድርገውታለኝ በአይኒ መነስ እኔም በሆን በወርቁ አይተን ቦታ በሆን አስወርት ጋር አንድ በአንድ ሸጠሃለሁ ብዝነስ ነው እዛ ለባ ብዝነስ እዝ ብዝነስ እዚ ጋር መጣችሁ ግን እዚ ጋር መጣችሁ። እኔ ሆላችሁ በጆከር አልናደድም። እንደማናደድም ለምኖ ታውቃላችሁ ጆከር ዱርዬ ቂጡን የጣለ ዱርዬ ነው። አናደኝም። አናደኝም። ግን የብልጽግና መንግስት ሪሊ በዚህ ደረጃ ከድር አንተን አራት ወር አስሮ ሲገርፍ ጆከርን አምጣ እያለ ገረፈ ሪሊ የብልጽግና መንግስት በዚህ ደረጃ ጆከር ተጽዕኖ ፈጥሮባቸዋል ሪሊ የብልጽግና መንግስት በዚህ ደረጃ ጆከር ተጽዕኖ ፈጥሮባቸው አንተን አራት ወር ቂጥህን እየገረፉ ሃይላንድ እያንጠለጠሉ ጥፍርህን እየነቀሉ ጆከርን አምጣ ብሎ አንተ ማነህ ቻክ ኖሪስ ነህ የቻልከው የተቋቋምከው ኢየሱስ ነህ አንተ ከድር፣ ኢየሱስ ነህ ወይ? በዚህ ደረጃ አንተ ውሸታም ሰካራም፣ ደንቆሮ መሀይም፣ በየስድስት ወሩ እየመጣ የአንተ ወር አበባ የሚመጣው በየስ የከድር ወር አበባ የሚመጣ በየስድስት ወሩ ነው። እኔ ከድርን አላም ነውም ለምን እንደማላምነው ታውቃላችሁ? ቦርሳና ቀሚስ ለብሶ ሙስሊም ነኝ ብሎ ስክር የሚል ሰው አላምንም። ነገ ይወጣና ተናድጄ ነው ምናምን ድስስ የፋሚሊ ፊውድ አቬስሊ ጆከር ወንድም ውቶበታል። አቬስሊ ይህ የቤተሰብ ጉዳይ ትልቅ ነገር ነው። የቤተሰብ ጉዳይ አለ። የሆነ ነገር ስለሚተዋወቁ የቤተሰብ ጉዳይ ግን የሚያናድደኝ በአማራ ስም መምጣቱ ነው። እኔ ታውቃላችሁ በቤተሰብ ጉዳይ አልገባም። አዎ ጆከር ወንድም ውቶበታል። ጀሚላ ትባላለች፣ የከድር እህት ጀሚላ ደግሞ ያገባችው የጆከርን ወንድም ነው። ጆከር ወንድም ማንነው ነው መጥቶ የነገረን ከድር ሀበሻ ከአውራይ ነው። ድስኔ ከምን አውቃለሁ። መጠባት ነገረኝ ከድር። ኦልሬዲ በዚህ ደረጃ የተጋባችሁ በዚህ ደረጃ ቤተሰብ የሆነ እኔ አንገቴን እሰጣለሁ እንጂ የወንድም የቤተሰብን አውጥቼ ልናገር? ዘረጦ ዘረጦ። ከዛ ደግሞ እኔ እውነን ለመናገር ጋይስ ጆከር ከድር እንዳለው በብልጽግና መንግስት ተጽዕኖ ከፈጠረ ለምን ሱዳናዊ አይሆንም? አያገባኝም፣ ጌታ ምስክሬ ነው። እንዲያውም እንዲያውም ኤቭሪ አማራ በቃ ጆከርን መጠቀም አለብን። ብልጽግና መንግስት በዚህ ደረጃ ጆከር አስባችኋል። የጆከር ስድብ ጆከር የሚሰራባቸው ስድብ በዚህ ደረጃ ተጽዕኖ ፈጥሮባቸው ከድርን አራት ወር ቂጡን ገረፉት። አምጣ ጆከርን አልሰጥም፣ አምጣ ጆከርን አልሰጥም። ጥፍሩን ነቀሉ። የታ ጥፍሬ የተነቀለው? ጆከር ማነው ከድር እስ ሸወ ጥፍርን እስኪያሳየን የተነቀለው ጥፍሬት አለ። ቂጥህን እስኪያሳየን ቀሚስ ለብሰህ እኮ አሳይተናል። እስኪ ተፈንደጂ፣ በርገድ ፈንደድ በይና ቂጥሽን አሳይን፣ ቂጥሽን አሳይን። እኔ እውነቴን ነው የምላችሁ ጌታ ምስክሬ ነው እፍ ጆከር በኢትዮጵያ መንግስት ላይ ይሄን ያህል ተጽዕኖ ፈጥሮ ከድርን እኔን እያስፈራሩኝ ነው አሁን ማለት እንዴ ማን ነው ኢትዮጵያ ሂዶ እስር ቤት ታስራ ያለው ብሎ ከነ ዳልቻ ጋር ሲጨፍር የነበረው ማን ነው ረሳ እንዴ ከድር ዳልቻ ጓደኛ እንደነበረ ረሳ እንዴ ከዳልቻ ጋር በስልክ እንደምናወራ እንደነበረ ረሳ እንዴ ከድር ይሮ ነው። እኔ ከዳልቻ ጋር ጋ ዱዩ ነው ማን እንደሆን ታቃለ። እኔ እንኳን ከዳልቻ ጋር ጋ ከዝናሽ ጋ ሁሉ ያወራሉ። ምን አባት አመጣለ። እኔ ከደሙ ነፃ ነኝ። የአማራ ብሔርተኛ አይደለው፣ የኦሮሞ ብሔርተኛ አይደለው፣ የትግራይ ብሔርተኛ ነው። ኢትዮጵያዊ ነኝ። ኢትዮጵያ ነስት ነኝ። ከሁሉም ጋር እነጋገራለሁ። ይሮ ነው ዳልቻ ጋር ኤቭሪዴ ነበር የምናወራው አማራ መሳደብ ሲጀምር ነው ከእኔ ቤት ያጠፋት። አማራም በዛ ደረጃ ኢትዮጵያ ገብቶ እኔ መሰሬ ዳልቻል በአደባባይ አንተ ጎበስ ጀግና አንተ እኮ የሚችል ሰው የለም እንደዚህ አርግ እንጂ እያልኩኝ ቁጭ አረብ ታው እንጂ። ግን ካድር አንተ እየሰከርክ እየመጣ ስትፈልግ ሲፈልግ ሚላል መሰራቸው መቶ ጆከር ትግሬ ነው ያለኝ። ከሁለት ወር በኋላ ደግሞ ሲያታርቁት ደግሞ አይ አደለም ይላል። ነው ተናድጄ እኮ ነው፣ ጋር ነው አይደለም። ቢሆንስ ምን ችግር አለው? ጆከር አባቱ ትግሬ ነው ተባለሽ፣ እናቱ ነው አማራ። የአማራ ደማርለ እንደ 50% 50% የአማራ ደማርለ። ዋናው እኮ ጆከር ከኔጋ ያለው ጥል ሁሌ ምንድን ነው? አንተ አትሳደብ፣ ኦሮሞን ኦሮሞን አትሳደብ። ሌላውን አድርግ፣ ሌላውን አድርግ፣ ሌላውን እርገጥ፣ ግለሰብን እርገጥ፣ እኔን እርገጥ፣ ዮናስ ሴጋን እርገጥ፣ ከድርን እርገጥ፣ ከሌን እርገጥ፣ ኦሮሞ ብለህ እንደ ኦሮሞ ህዝብ ግን አትሳደብ። ለአማራ ፖለቲካ አይጠቅምም። ያንን እንደ ጋዘሊን ነው የሚጠቀሙት። ሁሌ የምንጣላው በዚህ ነው፣ ከጆከር ሁሌ የምንጣላው። እኔ ቪዲዮ ሳይኖር ቀርቶ ነው በውስጥ ኮዴት ትጠይቅ ያለሁ የጆከርን ፎቶ ላክልን፣ ምናምን ላክልን፣ እንደዚህ ማድረግ እንፈልጋለን የሚሉ ብልጽግናዎች። ፍቃዱ አብዲሳ የሚባል የፍራኦል ቴቻ ወንድም፣ ዱባይ የሚኖር ኢትዮጵያ ውስጥ የገባ ለብልጽግና መንግስት የሚሰራ ደህንነት፣ መረጃ ብዙ ከሱ አገኛለሁ። ይቅርታ መረጃ ፍቃዱ፣ በቃ ይበቃል። አሁን ፍቃዱ አብዲሳ የፍራውን እቴቻ መንሱር ጀማልን ገንዘብ ሰጥችዋለሁ ብሎ ከአምስት ዓመት በፊት። ታውቀዋለህ ጆከር፣ ፍቃዱ አብዲሳ ማን እንደሆነ? አሻዩ ቆይ ደሌት አረጋ እንዴ፣ አሳያችሁ አሳያችሁ። እኔ እኮ ታውቃላችሁ፣ እየነ ያው የኢትዮጵያ ሾርት መመሪ ስላለው ነግሬያችሁም፣ ተመልሼ አሳያችኋለሁ። ልስን ምንድን ነው የሚለው ድሊት እንደሚያደርጉ አውቃለሁ አንብቡ ምንድን ነው የሚለው ይህ የመንግስት በጣም ትልቅ ባለስልጣን ደህንነት ነው የጆከርን ላክልኝ። እኔ እቀበለዋለሁ። መረጃ ተቀብዬ ተቀብዬ ተቀብዬ ሁልጊዜ የሚጠይቁኝ የጆከርን ላክልኝ። እዮዳብ የጆከር መላክ ካልፈለግ ችግር የለውም፣ ወርቋ አይተነን ስጠኝ በለው። ፍቃደኛ አይደለም። ተመልከት። የማንም ደንቆሮ ልቅምቃሚ። ሁልጊዜ ብልጽግና እን እንወላችሁ ብልጽግና እንደምትሉት ምንም አይነት ደህንነቱ ራሱ ደንቆሮ ነው። እንዳለ ደህንነቱን ግማሹን እኔ እጫወትበታለሁ። ዝም ብሎ እኮ ነው፣ ሰካራም ነው፣ ሲጠጣ ነው የሚውለው። ታውቃላችሁ፣ የብልጽግና ደህንነት እንኳን ጆከርህን ነውና አቦች ስብሀትን መያዝ አይችልም። እኔ ነው የምላችሁ። ግን ከድር ምን እንደተደረግ አውቃለሁ። በነገራችሁ ላይ ከድርን ብልጽግና አቡፋኖን ራቋቸው፣ ራቋቸው አትስደቧቸው፣ ምንም አትበሉ፣ ቤተሰቦቻቸውን አታስፈራሯቸው። የነሱ ቤተሰብ እያስፈራራ ያለው ብልጽግና መንግስት ነው። በጆከር ግን ይሳበባል። የሚፈለገው ያን ነው የሚፈለገው። ጆከርና ከድር፣ ጆከርና ከድር ማን ነው የአማራ ፖለቲከኛ ያደረጋቸው? ማን ያደረጋቸው? ማን ያደረጋቸው? እንደናንተ ደንቆሮ መሰልኳችሁ? እኔ አይ፣ ሁልጊዜ ነገራቸው ነግራችኋለሁ። እኔ ከናንተ ጋር ምጣላው አማራን የሚጎዳ ፖለቲካ ስትሰሩ ብቻ ነው የምጣለው። ዳትስል እናንተ ግን እዚህ ጋር መጣችሁ። እናንተን በግለሰብ ደረጃ ሳሳድዳችሁ ብዳችሁ አማራ ጠላት ነው። እናት አፈር ትብላለህ፣ ከአንተም፣ ከአንተም፣ ከንቺም፣ ከንቺም ልጥ አማራ ነኝ እኔ። እረግጠዋለሁ መርገጥ ካለብኝ። ኦሮሞ ተረግጦ ትግሬ ተረጋግጦ ይሄ ሁሉ ትርቅ ተሰርቶበት ነው እዚህ ደረጃ ዛሬ ተደራጅቶ አገር እየመራ ያለው። ሌላም ብሔር ግን አልነካም። ዳስ ኮል ስማርት ዳስ ኮል ውዝደም የራስን ህዝብ ነው ማንቃት ያለብህ። መርገጥ ካለብህ የራስን ህዝብ ነው መርገጥ ያለብህ፣ እንዲነቃ፣ እንዲነሳ፣ እንዲደራጅ፣ እንዲጠነክር። ለማን ብዬ ነው ጠላት ማፈራለት? ኦሮሞን እኮ ስሳደብ እኔ አማራ ሁኜ ኦሮሞን ስሳደብ እኮ ምን እያደረኩ ነው? ለአማራ ጠላት እያፈራውለት ነው። አማራ ሁኜ ግን አማራን ስረግጥ ግን ኦሮሞ ትግሬው እየመጣ ከኔ ጋር ሰላም ይፈጥራል፣ መረጃ ይሰጠኛል። ምን ይለኛል? ደንቆሮ ናችሁ ምላችሁ። ለዚህ እኮ ነው ድዩጠኝ። እኔ እዚህ በሶሻል ሚዲያ ላይ ስለተናገርኩት ራሴን እኮ ነው የምናገረው። አያም አማራ፣ ፉል ብለድ አማራ፣ ብሉ ብለድ አማራ እኮ ነኝ እኔ በእናቴም በአባቴ ምንም ስብጣሬ የሌለብኝ? ቅማንት በለኛ ገባኝ። በናት ተተከል እኔ ቅማንት እኔ ያወኩት አሁን ነው። ቅማንት ምን እንደሆነ አላውቅም። እኔ ያወኩት አሁን ነው። እናንተ ናችሁ ቅማንት ስትሉ፣ አገው ስትሉ። አገው ምን እንደሆነ አላውቅም። እኔ ኢትዮጵያ ያለው ኔቨርሀርድ ቪው። ጎንደር ነው ያደግኩት። ጎንደር ተወልጄ ነው ያደግኩት። አላውቅም። አማራ የሚባል ነገር ነው የማውቀው እኔ። ጎንደሬ ነው የማውቀው። ኢትዮጵያዊ ነው የማውቀው። አማራን አውቃለሁ። ጎንደሬን አውቃለሁ። ኢትዮጵያዊ አውቃለሁ። ቅማንት ምንድን ነው ቅማንት ምንድን ነው? ው ምን እያልክ ነው? የዮዳ ሚስት ግማሽ ኦሮሞ ናት። አዎ ናት። ፈንዳል አለው። አባቷ ድብን ያለ ቆምጫ ነፍጠኛ ነው። እናቷ ግን ቢውቲፉል የምታምር የአርሲ የባሌ ጎባ ኦሮሞ ናት። ያውም የአርሲ ያውም የአርሲ እናሳ እናሳ። ምን ችግር አለው? ምናሳ የሚኒልክ ሚስት ማን ነበረች? ያዜ ቴድሮስ ሚስት ማን ናት? አዩ ኪዲንግ ሚ። እኔ ኮ የንጉሥ ሰለሞን ልጅ እኮ ነኝ። እንዲያው እኔ ባለቤቴ አንድ ሺህ ሆነች ብኝ እኮ ሦስት መቶ ሚስት ሰባት መቶ ካንኪ ባይ ነበር የሚይዘው ንጉስ በድሮ ጊዜ ቢሆን። ግን ተምራቸዋል። ግን ተምራቸዋል። ግን አዩ ጋይስ ደንቆሮ። አዩ ስቱፒድ። አማራነት እኮ ጋይስ፣ አማራነት እኮ በጣም ሰፊነት እኮ ነው። አማራነት እኮ አለመሰሳት እኮ ነው። ካልቸሩን፣ ባህሉን፣ ማንነቱን የሚያካፍል በየትኛውም ሂዱ፣ በየትኛውም ምዕራብ ሂዱ፣ ምስራቅ ሂዱ፣ ደቡብ ሂዱ፣ እንዴ ሰሜን ሂዱ፣ አማራ የሌለበት አለ እንዴ? አኝዋክ አግብቶ ይኖራል አማራ። አኝዋክ ጌታን ነው አኝዋክ ሂዶ አግብቶ ይኖራል። ምንድን ነው አልገባኝም፣ እኮ እኔ በጣም እኮ ነው ምትግራ ምትገ አታናዱኝ። እኔ አሁን የጆከር እኔ አሁን ከከድር ንግግር ይልቅ እነ ጆከር መጀመሪያ ያደረጉት ንግግር ነው የሳበኝ። እነ እነ ጆከር መጀመሪያ ያደረጉት ንግግር ስቦኛል። አማራ የራሱ ሚዲያ ያስፈልገዋል ብላችሁ የተናገራችሁት ላይ ነው ፎቅስ ማድረግ የምፈልገው። ይሄ ደንቆሮ ከድር የሚባል ወንድማችን ነው። አማራ ነው ከድር። ኦሮሞ ምናምን ምናምን አትበሉ፣ አማራ ነው። ግን ተይዟል፣ ተይዟል፣ ተይዞበታል አንደኛውን ቆለጥ ፍሬ አብይ ይዞታል። እንዲህ አብይ እንዲ ነው ታቃላሽ ስትረስ ቦል ነው ለአብይ። የከድር ቦል የከድር ቆለድ አንደኛው የግራ የከድር ቆለጥና የቀኝ የአቡፋኑ ቆለጥ አብይ አህመድ እንደ ስትረስ ቦል እንደዚህ የተጫወተበት ነው። ይዞታል፣ በእጃቸው ጌታ ነው ይዞታል። ስለዚህ አንደርስታንድ ማድረግ አለባቸው። ፖለቲካሊ አንደርስታንድ ማድረግ አለባችሁ ከድር አለባችሁ ከድር አብቃ፣ ዝም በል። ቤተሰቡን እህቱን፣ ወንድሙን ምናምን የውስጥ እናንተ የውስጥ የተጋባችሁ የተዋለዳችሁ እከካሞች ናችሁ። እዚህ አደባባይ መጣ የአማራ ጦስ አትሁኑ። ኢት ሃዝ ናቲንግ ቱ ዱ ዊዝ አማራ የለውም።